እውነት ነው። ማታ አላደርኩም አልተኛውም። እግዚአብሔርን በቃ ሴት ለምን ሆንኩኝ አልኩኝ። በቃ ሴትነትን እየጠላሁ መጣሁ። ልቤ ያመኛል፣ እናቴ በእነሱ የተነሳ ልቤ ታም የሚያለው ልቤ ያሙ። ደግሞ እነዚህ ኮመንተሮችን ሳየው ማለት ነው። እግዚአብሔር ዝግን ነው ያለኝ። በቃ ብሩኬ ብሩኬ፣ ምንድነው? ብሩኬ ወንድ ነው። ብሩኬ ም የራሱን ቢጤ እሱ አንቺ ኮሜንት እሱ ሼር ባረገው ኮሜንት እኮ ረበለው ማሻላ ነው። ከምር አንዳንዴ እውነት እናገራሉ። እሱ ሼር ባረገው ኮ ልክ ልኩን ነገሩት። ትቀድጃለሽ እንደ እሱ ሼር አርገው ባርገው ስልክ መደወል ነው ጥፋት ምናምን ባለው እኮ አይታችኋል። የተጻፈኩም ኮመንት እኔ ቤት እራሱ አምጥቼዋለሁ። ወላሂ እኔ ኮመንት ገብቼም አላነበብኩም። እነሱ ኮመንት በጣም ነው ደስ ያለኝ እውነት በቃ እውነቱን ነው ያወሩት። በቃ ምንም አንተ ለምነኝ አይደለም ያለች፣ አስረዳኝ ነው ያለች። ችግር በቃ ማስረዳት ነው ያለብህ እንጂ ለምነኝ አይደለም ያለች ችግርለምለም እሱ እኮ ያለው እንደዛ ነው። ራስሽን እንደተፈላጊ ተፈላጊ ነው የምታየው፣ እንደምን የምታየው፣ እንደምን የምታየው እንኳን ሀይሚ እኔ ራሴ ራሴን እንደተፈላጊ ነው የማየው ሹ ሀገር

አስረግጬ ነው የምነግርሽ፣ ግን እንደዛ አይደለችም። እንደ ተፈላጊ ከደ ይፈልገኛል ብላ አትኩራራም። ከምሬ ነው። ባላት ነገር እንትን አትልም።

ለዛ ነው መልስ የሰጣቻት እንጂ። እኮ ብሩክ አይደል እኛ እስከምናለ። ታዲያ ወደ ራሱ አዙሮ ሰው ነገሩን ይጠመጥማል። ከምሬ ነው እንደ ሴት ነው ነገር የሚጠመጥምባት። አውዝ ቢላ የሆነ ነገር ስትል በሌላ መንገድ ነገሩን ነገር ማዛዛር ጥሩ አይደለም። የወደፊት ህይወትሽን ገና ካሁኑ ነው መንገድሽን እያስተካከልሽ ነው መሄድ እንጂ መሸፋፈን ምናምን አይደለም። በቃ መንገድሽን እያስተካከልሽ አንድ ቀን ብለን ነው መሄድ የህይወት ምናምን አለች እኮ። እኮ ትክክል ናት። ለልደቷ ብላ እሺ ለልደቷ ብል ብላ ግልጽ ያልሆነ ላት ነገር እያለ የሆነ ደስ ያለላት ነገር እያለ ለልደቷ ብላ ብትታረቅ፣ አሁንም መልሶ ሊጣሉ ማለት ነው። ልደት እኮ አንድ ቀን ብቻ ነው እኮ ታውቃላችሁ። እኮ ያልፋል። ግን በራሱ ነገር ለሁለት መቶ ሺ እና ለልደት ተብሎ ያልሆነ ነገር አይደረግም። በቃ እሱ ብሩኬ ራሱ እንደዛ ማለት ነበረ። ያለበትም ልደትሽ ደርሰዋል ብዬ ነው የምደውልልሽ። ልደትሽ ደርሷል ብዬ ነው እንዲሚልልሽ ላ እንደዚያ ማለት አይለበትም። ልደትሽ ታይሆን በቃ እኔ ና አንቺ ይበቃናል። ግልጽ ያልሆንልሽን ነገር ጠይቅኝ፣ ግልጽ ያልሆንልሽ ነገር ደስ ያላለሽን ነገር ንገርኝና ላርግልሽና ደስ ያላለሽን ነገር ላሪቅና እኔ ና አንቺ ሰላም እንሆን ነው ማለት ያለበት እንጂ ልደትሽ ስለደረሰ ነው ቅበጣ ጥርስ ለው ለመቶ ሺ ነው ምናምን። ይህ ቀላል ነው። ይህ ነገር ነገር ራሰ ህይወት

እሱ ከህይወቱ ማስወጣት አልፈለገም። እውነቱ ሲነገር ሁልሽም ትፈሪያለሽ። ከመሬ ነው አይደለም። እሱ እኮ ከህይወቱ ማስወጣት አልፈለገም እኮ እሷን እንደዚህ ሳይሆን አንድ ነገር ነው እንጂ ኃይሜን እንደዚህ ከሆነ ታውቃላችሁ እናንተ። እስከ አሁን ድረስ በተፈጠረ አንድ ዓመት ሙሉ ቆይ አንድ ዓመት ሙሉ ኃይሜ እስከ አሁን ብሩክ ብዙ ነገር ተደራርገዋል። ብዙ ደረጃ ደርሰዋል። ግን እንዲህ ሆነ አታውቅም እንዲህ የሆነችበት ነገር እሱ ራሱ መጠርጠር አለበት። በቃ ሃይሜ ለምንድን ነው እንዲህ እንዲህ እንዲህ የተቀያየርሽብኝ፣ ምን ነገር ምንድን ነው ብሎ ማጠየቅ አለበት። ለምንድን ነው እንደዚህ ተስፋ ያቆረሽው በኔ ብሎ ሲጀመር፣ አሁን ትናንትና እሷ አጠራችው እንጂ እሱን አውርቶ የሄደው እሷ ልታናግር ነገሮቹን ሊፈታ ተጠራ፣ ግን እሱን አውርቶ የሄደው እኔ እኮ ግራ ገባኝ። አብዛኛው እሱ አውርቶ ነው የሄደው። ምን ታወራ ማለሰጣ በአንዴ በነገር ነው የጀመራት። የጣልሽ ሆን አነሳልሽ አለው አለ። ኧረ ወይዬ፣ እሷ አላለችም። ለምን እንደዚህ ይላል? ብሩኬ እንደሚናደስ ስለሚያውቅ ነው። ብሩኬ እንደሚናደስ ስለሚያቅ እኛም እንደምናደስ ስለሚያቅ ነው። ኦዴንስን በተለይ ከኦዴንስ በጣም እንትን ይዞታል እልህ ይዞታል። ይሄ ዳኒ ተብዩ ዳኒ ኒኮ ባንዴ እንቀብራለ ኒኮ ምን ችግር አለ? ጨረጋ አረ ውዴ ሀይሚ ተቀይራ ሳይሆን ከታች ጻፍሹ ማለት ነው። ሀይሚ ተቀይራ ሳይሆን ግልጽ ያኖ ወደላት ነገር አለ ከላስ አስረዳኝ ነው እያለች አለች። በቃ እቺ ልጅ ከአጠገብ ስትሆን ደስተኛ አይደለሁም ነው እያለች አለፍ። ግን እሱ ሊገባ አልቻለም። ከላስ ሀይሚ ተቀይራም አይደለችም። የድሮ ሀይሚናት፣ ስማርቷ ሀይሚናት፣ ጣፋጫ ሀይሚናት፣ ጀግናዋ ሀይሚናት ከላስ ምንም የተቀይረችው ነገሩ ነው።

ውይ ውይ ውይ፣ ውሳናት በህልማ ሞታ ያደረችው። ኧረ እናንተ አታስጠሉኝ። በእናታቸው ኃይላቸውን በስነ ስርዓት አስቀምጥሽው። ኃይሜን ወላሳኒን ኃይሜንማ ማዘግዘግ ተጀመሩ ቆየ

ማንሽም ምንም እንደሆነ ኃይሜ ላኪልኝ ከምር ላኩልኝ። ይሄ ማስረጃ አውጥቼ ነው የምዘቀዝቅ እኔ። ሲጀመር ማስረጃ ሳይኖረኝ አልዘቀዝቅም። ይሄ ጋሽዬ እ ኃይሜ ምናምን የተዘቀዘቁበት ምናምን ላኪልኝ ከምር በውስጥ ላኪ። አይደርሰኝም እናንተ ከምር የሚዘቀዘቁት አይደርሰኝም አሁን

እኮ ዜድ ናታችን ልጅ የምታገናኛን ዜድ ለዚጭ ልጅ ሸር ታርጋት ዜድ ስለምታውቃት ወይ ዘቀዘቀቻት ዜድ ካወቀቻት ዜድ ደግሞ አንቺ ሀይሚ ሜንሽን አርግኝ። አንቺ ሀይሚ ሜንሽን አርግኝ። ጋሽና ህም ማሚን ሲዘይ የተዘቀዘቁበት ቤት ካገኘች ከምር ሜንሽን አርግኝ። እኔ እኳ አይደርሰኝም። እናንተ አሁን ይህ ንሰኒ ራሱ የተዘቀዘቀችበትን አላየውኝ ሽአለሁ። ከምር ሜንሽን አርጉኝ። ማንም ምንም አያመጣም። ከምር ሜንሽን አርጉኝ። ዲጂቷን ገብቼ ያችን ዜብን እንደቅስታለን። ከዛ በኋላ እሷ ታመጣታለች። ስቲም እንደሚያመጣ ያለው በኋላ ተስፋ ቆርጫለው። ቲክቶክ ድብልቅልቁ ከተወጣ ይወጣ። ሃይሚ ከተዘቀዘቀች፣ ብሩኬት ይዘቀዘቃል። እሙሼ ማሚ ሀይሚ እናት ከተዘቀዘቀች፣ እሙሼት ይዘቀዘቃል። አስረግጬ ነግርሻለሁ። ሀብቴን ከዘቀዘቃች ማን ነበር ይሄ ኤፍሬምን ከዘቀዘቃችሁ ሀብቴን አምጥቼ ነው የምከረብትልሽ። አስረግጬ ነግርሻለሁ። ምንም አታመጭ።